እኔ የምሰራው ስራ ያው በግብርና ነው። ችግኝ በመትከል ቆስጣ ግብርና በማራባት ዶሮ አልፎ ዶሮም አለኝ ዶሮ በማርባት በዚህ እንታወቃለን። ያው ለራሳችን አልፎ ለሰውም እንሸጣለን ከራሳችን ይህ ግብርና ስንጀምር ከተማ ግብርና መጥቶ አሰልጥኗል። በ2003 ጀመረ ነው። ከ2003 እስካሁን ድረስ እየሰራን ያለ ነው እና ስለዚህ የግብርና መልኩ ሌሎችም ሰዎች ከኛ አርአያ ሆነው እንደውም ከዚህ በፊት ተሰብስበው ከኛ አርያ ሁሉ እንዲወስዱ ሁሉ እንዴት መስራት እንዲያለባቸው ምን ማለት እንዲያደርግባቸው ከኛ ብዙ አራያና ትምህርት የወሰዱ ሰዎች አሉ። ስልጠናም ከዚህ ወስደዋል። እዚህ ግቢ አመራሩ የሰብስባቸው የግብርና ባለሙያዎች ማለት ነው፣ ያው እሱም ባለበት ማለት ነው። ስለዚህ እኛ አሁን በተሰጠን መመሪያና ስልጠና ለራሳችን አልፎ ያው ለሰውም እየተረፍነ ነው ያለው። አራያም እየሆን ነው። እኛን አይተው እንዴት መስራት እንዲያለባቸው ምን ማድረግ እንዲያለባቸው ከኛ ትምህርት ይወስዳሉ። ያን ትምህርት ከኛ ግቡን እያሳየን እየሰራ ነው ማለት ነው። ሌላው አሁን እዚህ የግብርና ማዳበሪያ ትግር አለብኝ። አሁን የዶሮ ምናምን ለሚባለው አሁን መንግስት፣ ቀበሌው ቢያቀርብልህ በቅናሽ አሁን 75 ብር ነው ላንዱ አመን ገዛው። ምንም ዶሮ በብዛት ባይኖረንም 75 ብር ነው ገዛ። ያን አስተያየት ባድርገው። ድህና ማዳበሪያ ባለፈው አመጡ ተባለ። የሆነ የማይረባ ማዳበሪያ ነው፣ ብቅ የሆነ ነው የማይወጣው። አንኳር ያለው ማዳበሪያ አላመጡልንም። ስለዚህ ያን አመጡ ታደርጉልን ለወደፊት ጨማምረን ለማስፋፋት ለመስራት ዝግጁ ነው። ይህንን ያው ከቀበሌው ከወረዳው ከግብርና ባለሙያዎች ድጋፍ ያስፈልገናል። ድጋፍ አሁንም እያደረጉልን ነው። በእነሱ ኃይል ነው እየመጡ ይህን አድርጉ። ኮምበስትም ሰርተናል። በኮምበስቱንም እሱኑ እዚህ እንደ ማዳበሪያ የተጠቀምንበት ሽንኩርት፣ ድንች ልጣጭ ሁሉ አሁን ከውጭ አልት ውጭ እንኳን ባገኝ አልፌ ያልመጣም። ይህን ሽንኩርት ልጣጭ አሁን ከውጭ ነው ያመጣሁት። ስለዚህ በዚህ የተጠቀምን አሁን በዚህ መልኩ የግብርና ስራችን እያካሄድን ያለ ነው። ይህንን ለማድረግ ደግሞ የእነሱ የግብርና ባለሙያዎች ድጋፍ ስለሚያደርጉን ነው እኛን የጎደለትን ይህን አድርጉ፣ ይህን አድርጉ በማለት በእነሱ ድጋፍና በእነሱ አበረታችነት ያው እንደምታ ይህን እየሰራ ነው ያለ ነው እየሰራን እንገኛለን። መልካም። ራስዎን ጠቅመው ለገበያ ከማቅረብ አንጻር አሁን ለገበያ ታቀርባላችሁ ወይ? ራሳችሁ ስሴ ነብል አርጋችኋል ወይ ራሳችሁን ችላችኋል? ራሳችን ችለናል። ከራሳችንም አልፎ ለሰው እየሰጠን ነው ለዘመር ትሰጣለህ ትሰጣለህ፣ ለአንዳንድ ደግሞ ያው በሽያጭ መልኩ ትሰጣለህ። ምክንያቱም ውሃ ቧንቧ ነው የምንቆጥረው ውሃ ነው፣ ያን እንዳግዝህ ውሃ ስለሚቆጥርብን እንሸጣለን። ከራሳችን አልፎ ለቤተሰብም ያው በሽያጭ ሳይሆን ለቤተሰብ እንደዚህ እንሰጣለን እንሰጣለን። ስለዚህ ከኛ አልፎ ለቤተሰብ እየሰጠን እያገዝን ያለ ነው። ከኛውን ብዙ ዘመር ምናምን ከመጣ ጥይሄ ጎመን ምናምን አይገዙ ከኛ ነው መጥቶ ነው ሱ ኮባ ብትፈልጉ ጎመን ብትፈልጉ ሰላጣ ብትፈልጉ እንደምታዩ የምትፈልጉትን ነገር ሁሉ በቆሎ ምሾት እንደዚህ እንዲያቅመችም በጋ ቢሆንም በዛ መልኩ እየሰጠን እየሰራን ያለ ነው። እኛም እየተጠቀምነን ያለ ነው። ስለዚህ በዚህ መልኩ እየሰራን ነው የግብርና ነውን። ያው የግብርና ባለሙያዎች በእነሱ ጥንካሬ በእነሱ እየመጡ ስለሚያበረታቱ አይዟችሁ ስለሚሉን ያለውን የትምህርት ስለሚያካፍሉን በእነሱ ምክንያት ይኸው እየሰራን አሁን ለዚህ በቅተናል። ለወደፊትም እንግዲህ እነሱም ከጎናችን ካሉ ለመስራት ዝግጁ ነን። ለኛም ጠየቀም ጠየቁ ጥያቄ ደግሞ ያው አግቦቱን ግቡን ያቀርቡልን ከዚህ የበለጠ ደግሞ ለመስራት እንዘጋጃለን ማለት ነው። ቀደም እንቁላል ለያዝደዎች አይቻለሁና እሱን ሰፋ አድርጎ ለመስራት ምን አስበዋል? እሱን አሁን እንግዲህ ለወደፊት ምንድነው አሁን ቦታ ላይ ምሰራችሁ ምናምን ወደ ላይ እንዳይባል የዛ ጥርጣሬ ነበረን። አሁን ግን ከነሱ ከባለሙያዎች ስሩ ስላሉ ያን ከፍ አድርጎ ለመስራት ዝግጁ ነው። ከፍ አድርጌ ሰርቼ ከዛ በኋላ በርከት አርገን ዶሮ ለመጠቀም እንችላለን። ቤቷን ከፈን ከሰረን በኋላ የሚመጣውን ሰዓት ከነሱ ተቀበለን ለመስራት ዝግጁ ነን። ስለነበረን ቆይታ እጅግ አድርገን እናመሰግናለን።